ያው ጥያቄ ጠይቁ ብላል እኔ እንግዲህ አሁን ቅርብ ሰዓት ነው የገባሁት። እርሱ ጋር ይገናኛ ይገናኛል አቅም ስለ መንፈስ ቅዱስ ሊያወራችው ስለነበረ መንፈስ ቅዱስ ምን የተቀበል ነው ያለን እኛ አማኞች ጋር ሊኖረን የሚቀበለው የሚችለው መንፈስ ቅዱስ ማን ነው ማን ነው ስም ይልክልን ያንን መንፈስ ቅዱስ በማን ስም ነው የምንቀበለው የሚል ነው። አሁን ያ መንፈስ ቅዱስ ማን ነው ለእኛ አሁን በእኛ ውስጥ ያው ከአወቱ የሚመጣበት፣ ጌታ የሱስ ክርስቶስ ነው የተናገረው፣ እልክላችኋለሁ ከአባቴ ዘንድ እና እሱ መንፈስ ቅዱስ በመጣ ጊዜ ከእናንተ ጋር ለዘላለም ይኖራል፣ ወደ እውነቱ ሊመራችኋል፣ ከአባቴ የሰማውን ስለ እኔ የሰማውን ከአባቴ የሰማውን ስለ እኔ እነግራችኋል ያለ መንፈስ ቅዱስ። የራሱ መንፈስ ቅዱስ ማን ነው አሁን የማውቀው ፐርሰን ነው ወይ? ያ መንፈስ ቅዱስ የመጣው መንፈስ ቅዱስ ኖ እንደዛ አይነት ነገር የለም። ከአብ የሚወጣ እየተባለ ከአብ በተለየ የሚኖር ፐርሰን አድርገን አያስቀምጠውም መጽሐፍ ቅዱስ። ከአብ የሚወጣ ነው ግን ያንን፣ ከአብ ወጥቶ ይቀድሳል፣ ከአብ ወጥቶ ይወቅሳል፣ ያጽናናል፣ ብዙ ነገሮች ይሰራል። ግን ከአብ በተለየ የተለየ አካል ወይም ከአብ በተለየ የሚኖር ነው አይለንም። እንደሱ ከሆነ የእውነት መንፈስ አይሆንም። እሺ ጸድቅ ያለው እንኳን ደህና መጣሽ እንኳን ደህና ቆየ። ሰላም ብያለ ሁላችሁ ታች ያላችሁ ያው ጥያቄ ጠይቁ ብለሃል። እኔ እንግዲህ አሁን ቅርብ ሰዓት ነው የገባሁት። እርሱ ጋር ይገናኛ ይገናኛል አቅም ስለ መንፈስ ቅዱስ ሊያወራችሁ ስለነበረ መንፈስ ቅዱስ ምን የተቀበል ነው ያለን እኛ አማኞች ጋር ሊኖረን የሚቀበለው የሚችለው መንፈስ ቅዱስ ማን ነው? ማንነው ስሚልክልኛ ምን መንፈስ ቅዱስ በማን ስሚሆ የምንቀበለው የሚል ነግወጥ። አመሰግናለሁ። ያው መጽሐፍ ቅዱስ ነው ለዚህ ነገር መልስ የሚሰጠን። መንፈስ ቅዱስ ከአብ የሚወጣ ነው ይላለ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላቸው አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ ከአብ የሚወጣ የእውነት መንፈስ የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር እኖራቸዋልና ትመሰክራላቸው ይላል። ስለዚህ መንፈስ ቅዱስ ከአብ የሚወጣ ነው። መጽሐፍ ቅዱስ ደግሞ እንደሚነግረን የአብን መኖሪያ ሲነግረን አብ በሁሉ ቦታ የሚኖር ነው። ስትጸልዩም ክርስቶስ ሲያስተምረን በሰማያት የምትኖር አባታችን ስላለን፣ አብ በሁሉ ቦታ ይኖራል። የመታያ መኖሪያው ግን ወልድ ነው። እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ብሏል። እኔን ያየ አብን አይቷል ስላለ የመታያ የአብ የመታያ መኖሪያ ወልድ ብቻ ነው። አብ በሰማይ ስላለ ሰማይን ያየ አብን አየ አይባልም። በሌሎች ነገሮች አብ መኖሩም እነዛን ነገሮች ያየ አብን አየ አይባልም። አብን ያየ የሚባለው በወልድ ብቻ ነው። ወልድን ያየ አብን አየ ይባላል። ወልድ የአብ የመታያ መኖሪያው ነው። ስለዚህ ከአብ የሚወጣ መንፈስ እንቀበላለን በዚህም ምክንያት ነው መጽሐፍ ቅዱሳችን ኢየሱስ ክርስቶስ ላች ለዛች መንገድ ላይ ውሃ ስትቀዳ ለነበረችው ሴት ይነግራል። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኝ ነበር እሱም የሕይወትን ውሃ ይሰጥሽ ነበረ ብሎ ያላት ማለት ነው። ስለዚህ አብ በሱ ስለሚኖር ኢየሱስ መንፈስ ቅዱስን ይሰጣል እንዳለን ከአብ የሚወጣውን መንፈስ ኢየሱስ ነው የሚሰጠው ብለን እንናገራለን ማለት ነው እሺ ስለዚህ ያ መንፈስ ቅዱስ ማን ነው ለኛ አሁን ለኛ ውስጥ የው ከአቦቱ የሚመጣ መንፈስ ጌታ ኢየሱስ ክርስቶስ ነው የተናገረው እልክላችኋለሁ ከአባቴ ዘንድ እና እሱ መንፈስ ቅዱስ በመመጣ ጊዜ ከእናንተ ጋር ለዘላለም ይኖራል ወደ እውነቱ ሊመራችኋል ከአባቴ ሰሞን ስለ እኔ ሰሞን ከአባቴ ሰሞን ስለ እኔ ነግራቸዋል ያለ መንፈስ ቅዱስ የራሱ መንፈስ ቅዱስ ማን ነው? አሁን የማውቀው ፐርሰን ነው ወይ? ያ መንፈስ ቅዱስ የመጣው መንፈስ ቅዱስ እንደዛ አይነት ነገር የለም። ከአብ የሚወጣ እየተባለ ከአብ በተለየ የሚኖር ፐርሰን አድርገን አያስቀምጠውም መጽሐፍ ቅዱስ ከአብ የሚወጣ ነው ግን ያንን ከአብ ወጥቶ ይቀድሳል፣ ከአብ ወጥቶ ይወቅሳል፣ ያጽናናል፣ ብዙ ነገሮች ይሰራል። ግን ከአብ በተለየ የተለየ አካል ወይም ከአብ በተለየ የሚኖር ነው አይለንም። እንደሱ ከሆነ የእውነት መንፈስ አይሆንም። ከአብ የሚወጣ የእውነት መንፈስ ስለዚህ የምንፈልገው መንፈስ ቅዱስ የእውነት መንፈስ ከሆነ ከአብ በተለየ ሌላ ፐርሰን ልናደርገው ፐርሰኒፊኬሽን አለ ማለት ከአብ የሚወጣ ስለሆነ ያጽናናል ይባላል፣ ይመክራል ይላል፣ ያስተምረናል ይላል፣ ብዙ ነገር ያደርጋል። ግን ይህን ሁሉ የሚያደርገው ከአብ በተለየ አካል የሆነ ፐርሰን ሆኖ ሳይሆን ከአብ የሚወጣ ሆኖ ነው። ይህን ሁሉ የሚያደርገው ነው የሚለን መጽሐፍ ቅዱስ። ስለዚህ ከአብ የሚወጣ አካል ከሆነ ከአብ የተለየ ካልሆነ ሆነ ራሱ አብ ነው ማለት ነው የምንችለው ያ መንፈስ ቅዱስ ስጦታ አይደለ? የጸጋ ስጦታን ራሱ የሚሰጠን እኮ ራሱ መንፈስ ቅዱስ አይደለም? የጸጋ ስጦታዎች ቅድም ስጠቅስ ነበረ፣ ቆሮንቶስ ላይ የተነገረው እና አንዳንዶች በልሳን መናገር፣ ትንቢት መናገር፣ ትምህርት እንደዛ እንደዚያ እያለ የጸጋ ስጦታዎች የዘረዘራቸው እነዛ ራሱ አብ ነው እንግዲህ። በተለየ አካል አንለየውም ስትል ራሱ አብ ነው። አልገባኝም ትብያለሽ ማለት ነው እዚህ ላይ ክሊር ብታደርግልኝ እኛ ጋር በሙሉ ከሱ ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለው ነው ያለው። በእናንተ የሚናገር የአባታችሁ መንፈስ ነው ይላል። ስለዚህ መንፈስ ቅዱስ ማን ነው ስንል የአባታችን መንፈስ ነው። ከአብ የሚወጣ ስለሆነ የአባታችን መንፈስ እንድንለው ተጽፎልናል። እንደሱ እንለዋለን እ የተጻፈውን የተጻፈውን እንላለን እንጂ ከአብ በተለየ አካል የሚኖር ሌላ ፐርሰን ነው ብሎ መጽሐፍ ቅዱስ አያስተምርም። ካለ ግን እንቀበላለን፣ ማስረጃ ካለ

ስራ ላይ ስለሆንኩኝ ነው፣ መጽሐፍ ቅዱስ ማንበብ ስለማልችል ከስልክ ከወጣሁኝ ይወጣለሁ ብዬ ነው። በሌላ ጊዜ ከስራ ውጭ መወያየት ስትመጪ ተመልሰሽ ብትመጪ ይሻላል። እንደሱ ከሆነ እንደሱ የሚል ነገር የለም መጽሐፍ ቅዱሳችን ውስጥ። ከአብ በተለየ የሚኖር ሌላ አካል ሌላ ፐርሰን አያደርግም። ምክንያቱም መጽሐፍ ቅዱስ እርስ በርሱ ሊጋጭ አይችልም። ከአብ የሚወጣ ነው ብሎ አንድ ቦታ ላይ፣ ሌላ ቦታ ላይ ደግሞ አይ ከአብ በተለየ አካል የሚኖር ፐርሰን ነው የሚል ሊኖርም አይችልም ነው ግን እንዲሁ በተለምዶ ሰዎች በድግግሞሽ የነገሩን ነገር ስላለ ከዛ የሚመጣ ነው እና አመሰግናለን። ሌላ ጊዜ እንዲሁ ከስራ ውጭ ሆነሽ ከመጣሽ ወይም ደግሞ በውስጥ መስመርም ኮንታክት ብታደረገኝ ጊዜ ይሰጥሻለሁ ማለት ነው። መንፈስ ቅዱስ ሲናገር ከአብ የሚወጣ ነው ብሎ ይህንን በድግግሞሽ ነው። ጌታ ኢየሱስም የሕይወት ውሃ ብሎ ገልጾታል። እኔ እሰጥሻለሁ ብሎ ገለጸው ስለዚህ የህይወትን ውሃ ማየት ያዘጋለን ዮናስ እንደዛ አድጎ ነው ያስቀመጠው በኢዮብ መጽሐፍ ምዕራፍ ሰላሳ ሦስትም ላይ የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ብሎ ደግሞ ገልጾታል ማለት ነው እና መጽሐፍ ቅዱስ ሁል ጊዜ መንፈስ ቅዱስን ሲገልጠው ከአብ የሚወጣ እንደሆነ እና የተለየ አካል ሌላ አካል እንዳናደርገው አድርጎ ነው የሚያስቀምጠው። ለምሳሌ ጌታ ኢየሱስ አጋንንት ስለማውጣት ሲናገር እኔ አጋንንትን በእግዚአብሔር ጣት ነው የማወጣው ይላል። በማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ደግሞ እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆኑ ይላል አሁን የእግዚአብሔር ጣት የሚለው ነገር ጣት ሌላ አካል እንዳናደርገው ነው። ምክንያቱም ጣት ብሎ ብቻውን አካል የለም። ጣት የሚባል አካል ሊኖር አይችልም። ጣት የሁለንተና ክፍል ነው እንጂ ጣት ራሱን የቻለ አካል አይደለም። ስለዚህ መንፈስ ቅዱስን ምን ብሎ ነው ኢየሱስ የገለጠው? የእግዚአብሔር ጣት። በእግዚአብሔር ጣት ነው አጋንንትን ማውጣት ማለት ነው። አካል እንዳናደርግ ብለን እንዳናስቀምጠው የሚሰጣቸው ምሳሌዎቹ እራሳቸው ሌላ አካል እንድናደርገው የሚጋብዙ አይደሉም። ግን የእግዚአብሔር ስለሆነ ከኛ የተለየ በኛ አስተሳሰብ፣ በኛ እውቀት፣ ከኛ ሀሳቤ ከፍ ያሉ ስራዎችን መንፈስ ቅዱስ ይሰራል። ያን ሁሉ የሚሰራው ግን ከአብ የሚወጣው መንፈስ ቅዱስ ነው እንጂ ከአብ በተለየ አካል የሚኖር አይደለም። እሺ፣ ወንድሜ ዮናስ እንኳን ደህና መጣ። ጥያቄ ነበረኝ እና ምናልባት በኢየሱስ ክርስቶስ አምኜ እና በኢየሱስ ክርስቶስ ከተጠመቅኩ በኋላ መንፈስ ቅዱስ እንዳለብን በምማቃል ማወቅሻለው የሚለው መጀመሪያ ጥያቄ የሚሆነው። ሁለተኛው ጥያቄ ደግሞ የሚሆነው ምናልባት መንፈስ ቅዱስ ያለ መንፈስ ቅዱስ የዘላለምነት መውሰድ ይችላል ወይ መውረስ ይችላል ወይ የሚለው ጥያቄ። እሺ ቅድም እንግዲህ መኖረን እርግጠኛ አይደለሁም። ልጆች ወራሾችም እንሆነው ልጆች ስንሆን ነው ይላል እና የልጅነት ጉዳይ መጽሐፍ ቅዱስ የሚያወራለን። የእግዚአብሔር ልጅነት ጉዳይ እንደ ስጋ ልጅነት አይደለም። እነዚህ እምነት፣ የውሃ ጥምቀት፣ የመንፈስ ቅዱስ ሙላት የሚባሉ ነገሮች ከልጅነት ጋር የሚገናኙ ናቸው። አንድ ሰው ሲያምን የእግዚአብሔር ልጆች የሆን ዘንድ ስልጣንን ያገኛል። ሲጠመቅ ደግሞ ክርስቶስን በመልበስ ወራሽ ይሆናል። ምን ይላል? ከክርስቶስ ጋር ክርስቶስን ለብሳችኋልና አይሁዳዊ የግሪክ ሰው የለም፣ ባሪያ ጨዋ የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እንኪያስ እናንተም የክርስቶስ ከሆናችሁ የአብርሃም ዘር እንደ ተስፋ ቃል ወራሾች ናችሁ። እነ ማን ነው ወራሾች ናቸው ያላቸው? እነዚያ ክርስቶስን ለመልበስ የተጠመቁት። ስለዚህ ወራሽ ለመሆን መጠመቅ መጽሐፍ ቅዱስ ያስቀምጠው እውነት ነው። ከዛ ደግሞ መንፈስ ቅዱስን ደሞ ያ ወራሽ ለመሆንህ ደግሞ ምስክርነት የሚሆን ደግሞ መንፈስ ቅዱስ ስትቀበል ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ደግሞ ወራሾች ደግሞ ነን ይላል። ስለዚህ የልጅነት ምስክርነት የሚሰጠን ደግሞ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን መቀበል ያስፈልጋል። የልጅነትህ ልጅ የመሆንህን ምስክርነት በእምነት አይደለም የምታገኘው፣ በጥምቀት አይደለም የምታገኘው ስትቀበል ነው የምታገኘው በመጽሐፍ ቅዱስ መሰረት ስለዚህ መዘናጋት ትክክል አይሆንም ማለት ነው አንደኛው ጋር ቆመ መዘናጋት የለብም ወይ እምነት ጋር ቆመ ወይ የውሃ ጥምቀት ጋር ቆመ መዘናጋት የለብምጥምቀት የውሃ ጥምቀት ምስክርነት ይሰጣል አይልም መጽሐፍ ቅዱስ የእግዚአብሔር ልጆች መሆናችንን እንድታውቁ ተጠመቁ በውሃ ጥምቀት ተጠመቁ አይልም ስለዚህ ይሄ አስፈላጊ ነው የእግዚአብሔር ልጅ የመሆንን ስልጣን ደግሞ በእምነት ነው የምናገኘው ብለናል። ክርስቶስን መልበስን በጥምቀት እናገኛለን። ልጅ መሆናችን ምስክርነት ደግሞ መንፈስ ቅዱስ በመቀበል ነው የምናገኘው። ከዚህ ከልጅነት ጋር ከሚያያዘ ነገር ውጭ ደግሞ ሌሎች ከመዳናችን ጋር የሚያያዙ ሌሎች ጉዳዮች አሉ። በሌላ ጊዜ አነሳቸዋለሁ። እነዚህ ሶስቱን ግን ከልጅነት ጋር ቀጥታ ስለሚገናኙ ነው ያመጣዋቸው። መንፈስ ቅዱስ ለመሞላታችን ምልክት ምንድን ነው ብለን ያየን፣ ለሚለው ደግሞ በመጽሐፍ ቅዱስ ውስጥ ይሄ በልሳን የመናገር የሚባለው ነገር የጥቂት ሰዎች ብቻ ነው የሚል ማዘናጊያ ደግሟል። ይሄም ትክክል አይደለም። ያመኑት እነዚህ ምልክቶች ይከተሏቸዋል። ስለዚህ ያመነ ሰው የሚከተለው ምልክት ነው። ያመነ ሁሉ ያመነ እነዚህ ምልክቶች በስሜ አጋንንትን ያወጣሉ። ሁሉም በስሙ አጋንንት ተወጣጥቶ ያመነ ሁሉ በአዲስ ቋንቋ ይናገራሉ። ያመነ ሁሉ ያመኑ ሰዎች ምልክት ነው። ስለዚህ በጌታ ካመን በኋላ የግድ መንፈስ ቅዱስ መቀበል ምልክቱ ደግሞ የአመኑት እነዚህ ምልክቶች ይከተሏቸዋል። መንፈስ ቅዱስን ይቀበላሉ አይደለም፣ የአመኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋም ይናገራሉ ነው እንጂ የአመኑት መንፈስ ቅዱስ ተቀብለዋል በቃ፣ በአዲስ ቋንቋ ግን መናገር አስፈላጊ አይደለም የሚባል ነገር ስለዚህ መናገር የሁሉም ነው። ስለዚህ መንፈስ ቅዱስን ስትቀበል በአዲስ ቋንቋ ትናገራለህ። ይሄ ላመኑት ሁሉ የተሰጠ ስለሆነ እንደዚህ አይነት መዘናጋት ውስጥ የገቡ በጣም ብዙ ሰዎች ናቸው። ምንም ችግር የለውም መንፈስ ቅዱስ አለ እየተባለ በሌላ በተለያየ መንገድ ላይ ተዘናግተው የቆሙ ሰዎች አሉ። እዚህ ውስጥም ካላችሁ ተዘናግታችሁ የቆማችሁ፣ የሚጠይቀው ነገር አንድ ብቻ ነገር ነው መጠማት ነው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በኔ የሚያምን መጽሐፍ እንዳለ የሕይወት ውኃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ ስለሚል ተጠምቀ ተጠምተን፣ በአምላካችን ፊት ከቀረበን ለሁላችን ሊሰጠን ዝግጁ ነውና መንፈስ ቅዱስን እንዲሰጠን መለመን አለብን። ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ብሎ ስላለ መቀበል አለብን። በልሳን መናገር ግን የአንዳንዶች ሳይሆን ለአመኑት የተነገረ ስለሆነ እዚህ ጋም አትዘናጉ። ምንም አይነት ማዘናጊያ ተገቢ አይሆንም። ለሁሉ የማይሆነው በልዩ አይነት ልሳን መናገር የተባለው እሱ ለሁሉ አይሆንም። አንደኛ ቆሮንቶስ ላይ ሁል ሐዋርያነት ለሁሉ እንደማይሆነው፣ ነብይነት ለሁሉ እንደማይሆነው፣ አስተማሪነት ለሁሉ አይሆንም። ምክንያቱም ያ በጸጋ ስጦታ ደረጃ የሚሰጥ ነው እሱ ለሁሉ አይሆንም ይላል አንደኛ ቆሮንቶስ። ብዙ ሰዎችም ይህንን እንደዚህ አይነት የተሳሳተ፣ የተሳሳተ ብቻ አይደለም ማዘናጋት፣ ሰዎች ወደ መዘናጋት ውስጥ መንፈስ ቅዱስን እንዳይለምኑ መንፈስ ቅዱስን እንዳይጠሙ በቃ ስታምኑ በቃ በቅቷቸዋል እየተባሉ የተዘናጉ የትየለሌ ናቸው። እንደዚህ አይነት ማዘናጋት ውስጥ መግባት ያ የተሸነፈ ህይወት እንድንኖር ያደርገናል። ምክንያቱም ኃይል የለንም መንፈስ ቅዱስ ተሞልተን ጠቅ ብለን ኃይል ያለው ክርስትና እንዳንኖር ያዘናጋናል። ስለዚህ በአፋችን የምናወራ በተግባር ግን ክርስትናን የማንኖር ሰዎች ሆነን ነው የምንቀረው። ምክንያቱም በኛ በስጋችን አንችለውም። የዚህን ዓለም የውጊያ የሴጣንን የዲያብሎስን በዚህ ዓለም የሚሆነውን ማንኛውም አይነት ፈተና በግላችን በእኛ የሚቻል አይደለም። በእግዚአብሔር ችሎታ ስለመተው ስለሆነ የምንነጋገረው ያስፈልጋል ማለት ነው። አንደኛ ቆሮንቶስ ምራፍ 12 ቁጥር 2ሰባት ላይ እናንተም የክርስቶስ አካል ናችሁ እያንዳንዳችሁ ብልቶች ናችሁ። እግዚአብሔር በቤተ አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛ አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ጦታ፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን ሁሉስ ተአምራት ይሰራሉን ሁሉስ በልሳኖች ይናገራሉን ሁሉስ ይተረጉማሉን ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይላቸዋል ስለዚህ እዚህ ጋ ምን ብሏቸዋል የልዩ አይነት ልሳኖችን አድርጓል ብሎ ነው ከዛ ከታች መጥቶ ሁሉ ይህንን አይናገሩም የሚል ስለዚህ በልዩ አይነት ልሳን መናገር ለሁሉ የተሰጠ አይደለም አይደለም አንዳንዶች ያው እንደተባለው እንደ ጸጋ ስጦታ ነው የሚሆነው ማለት ነው። ላመኑት ሁሉ ግን የተባለውን ያመኑት ይሰጣቸዋል። የተባለውን በአዲስ ቋንቋ የመናገር ግን፣ ሁላችን መንፈስ ቅዱስን ተቀብለን ላመኑት ሁሉ የተሰጠውን መንፈስ ማግኘት አለብን። ያንን ቋንቋ መናገር አለብን። ያ ለምንድን ነው የሚሰጠን? እንደሱ አይነቱ ልሳን ራስን ለማነጽ ነው። ስለዚህ ራስን የምናንጽበት የለንም ማለት ነው። ስለዚህ አንዳንዶቻችሁ ራሳችሁን አንዳንዱ ራሱን የሚያንጽበት እያለው አንዳንዱ ደግሞ ራሱን የሚያንጽበት የሌለው ሆኖ እንዴት ነው በእኩል ሁኔታ በዚች ምድር ላይ ክርስትናን የምንጓዘው? ችግር የለውም እኔ እናገራለሁ፣ አንቺ ባትናገሪም ችግር የለውም። ታዲያ እንዴት ነው የሚሆነው? መናገር ምንድንነው ዝም ብሎ ንግግር እኮ አደለም። በልሳን የሚናገር ራሱን ያንጻል ነው ስለዚህ ያም በልሳን የማይናገር ምንድን ነው የሚያጣው? የሆነ ንግግር እኮ የሆነ የሚናገረው ነገር ማጣት እኮ አይደለም፣ ራሱን የሚያንጽበት የለውም ማለት ነው። ትልቅ እኮ ጋፕ እኮ ነው እየተፈጠረ ያለ እና አንዳንዶቹ ራሳቸውን የሚያንጽ ያላቸው ክርስቲያኖች፣ አንዳንዱ ደግሞ ራሳቸውን የሚያንጹበት የሌላቸው ክርስቲያኖች ሆነው በአንድ አካል ውስጥ እንዴት ነው የሚኖረው? እንዴት ነው ከሁላችንም ደግሞ እኩል ፍሬ የሚጠበቀው? ራሱን የሚያነጽ ያለውና ራሱን የሚያነጽ የሌለው ክርስትና ሆኖ ከሁላችንም ደግሞ ክርስቲያናዊ ፍሬ የተጠበቀ እንዴት ነው የሚሆነው? ስለዚህ ያ እግዚአብሔርን ራሱ አንፌር ማድረግ ነው። እኛም የተዘናጋ ክርስትና ውስጥ ሰዎችን እንከታቸዋል እና ስጋ በለበሰ ሁሉ ላይ ያፈሳለሁ ብሏል። ያመኑት ሁሉ እነዚህ ምልክቶች ይከተሏቸዋል። ለሁላችን የተሰጠ ነገር ነው። ያንን አበረታታለው እንደ እግዚአብሔር ቃል ማለት ነው።